ሰላም፣ ሰላም እንደምን ያላችሁ ውድ አድማጭ ተመልካቾቻችን በዘረሽታችን አንድ ለየት ያለ ተሽከርካሪ ይዤላችሁ ቀረብ ያለው ይህ ተሽከርካሪ ወደ ገበያ በሚገባበት ጊዜ ከ2 ሚሊዮን ብር ጀምሮ ይሸጣል ተብሎ የሚጠበቅ ተሽከርካሪ ነው። አይካር v23 ይባላል። ከዚህ በፊት ሪቪው ሰርች የላችሁ ከነበረው ከአይካር 03 ታላቅ ወንድም የሆነው አይካር v23 ተሽከርካሪ እስከ ዛሬ ከምናውቃቸው ፉል ሳይዝ ኤሲቪ ተሽከርካሪዎች ሁሉ ዋጋው ቅናሽ ከመሆን በተጨማሪ መኪናው እጅግ እጅግ አስገራሚ ፊቸሮችን በሙሉ ይዘው የቀረበ ተሽከርካሪ ነው። በዛሬው ዝግጅታችንም የተሽከርካሪ ስላሉት ፊቸሮች ስለመኪናው የተለያዩ መረጃዎችን እየላሽ ቀርብ ያለው እስከ ቪዲዮ መጨረሻ አብራችሁን ቆዩ አድርጉ። እናስነኝ መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየጊዜው አዳዲስ ከመኪና ጋር የተገናኙ የተለያዩ መረጃዎች ይዘንላችሁ ስለምንቀርብ ከመኪና ጋር የተገናኙ የተለያዩ መረጃዎች መከታተል ፈሉ ከሆነ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ይስለጋ ወተሎ እንደርሶ ወይ ደሮንክቶን መጫኗን አትርሱ። አይካር V23 የሚባለው ተሽከርካሪ ከ2024 ዓ.ም ምርት ጀምሮ በቻይናው መኪና አምራች ካምፓኒ በሆነው በቼሪ ከዚህም ድርጅት ሰብሲደሪ በሆነው በአይካሪ እየተመረተ ለገበያ እየቀረበ የሚገኝ ተሽከርካሪ ነው። ይህ ተሽከርካሪ እስከ ዛሬ ካየናቸው የተለያዩ የኤል ተሽከርካሪዎች በሙሉ በሳይዙ ለየት የሚያደርገው ነገር እስከዛሬ የምናውቃቸው ለኦፍሮድ ተብለው ተሰርተው ከነበሩ በነዳጅ ከሚሰሩ የኦፍሮድ ተሽከርካሪዎች ላይ ጥሩ የሚባለውን እያንዳንዱ ነገራቸውን ወስዶ እንደ አዲስ ለየት ያለ መኪና ይዘው መቅረባቸው ነው። ተሽከርካሪ ከፊተኛው ገጽታው ምልከታችን በምንጀምርበት ጊዜ የተሽከርካሪ እንደምትመለከቱ ወታደራዊ ገጽታ ያለው ተሽከርካሪ ነው። የመኪናው የፊተኛው ገጽታው ትንሽ ትንሽ ወደ ቶዮታ ኤፍጂ ክሩዘር ወደሚባለው ተሽከርካሪ የሚወስድ ዲዛይን ያለው ሲሆን የመኪናው ሁሉ መብራቶች ደግሞ ኤልኢዲ ናቸው። ወደ ታች ወረድ ስትሉ የተሽከርካሪ ከስር ራዳሮቹን ታገኘዋቸዋላችሁ። ከዚህ በተጨማሪም ፓርኪ ሴንሰሮች አሉት። ነገር ግን መኪናው ከሌሎች መኪኖች ለየት ባለ መልኩ ኦፍሮድ ላይ በምትወጡበት ጊዜ ከፊት ለፊት ያለው ፓምፐሩ ቀላሉ ማንሳት እንድትችሉና ኦፍሮድ ላይ ነፃ ሁናችሁ እንድታሽከረክሩ ተብሎ የተሰራ ነው። ወደ መኪናው የጎንገሳ በምንመጣበት ጊዜ በጊዜ የመኪናው የጎንገሳ ከቶዮታ ኤፍጂ ክሩዘር እና ከሜርሴዲስ ጂ ዋገን መሃል ላይ ያለ ተሽከርካሪ ነው። ተሽከርካሪ የተገጠመለት ቸርኪ በምናይበት ጊዜ ዝምብላችሁ ስትመለከቱት የብረት ቸርኪ የተገጠመለት ሊመስላችሁ ይችላል። ነገር ግን ወታደራዊ ዲዛይን ያለው ሙሉ ለሙሉ የአልሙኒየም ቸርኬ የተገጠመለት ሲሆን እነዚህም ቸርኬዎች የተለያዩ አማራጮች አሏቸው። እነዚህም ከ18 ኢንች ጀምሮ እስከ 21 ኢንች የአልሙኒየም ቸርኬ አማራጮች አሏቸው ሲሆን፣ እነዚህ መኪኖች ግን ለኦፍሮድ የምትፈልጓቸው ከሆነ ነስ ያለ ሳይዝ ያለው ቸርኬ ቢጠቀሙ አሪፍ ነው። ምክንያቱም የጎማው ተለቅ ካለ ና ቸርኬው አነስ ካለ በተለይ ኦፍሮድ ላይ በምትወጡበት ጊዜ ያለምንም ችግር በቀላሉ መጓዝ ስለሚያስችላቸው። ይህ ተሽከርካሪ ላይ የተገጠመለት ስፖኪዮ እንደምንመለከተው ሦስት ስልሳ ካሜራ እንዲሁም ኤሌክትሪካሊ የሚታጠፍ እንዲሁም የሚዘረጋ ስፖኪዮ የተገጠመለት ሲሆን እነዚህ መኪና ላይ የተገጠሙላቸው የበር መክፈቻ ሌሎችም ዲዛይን የተደረጉት ለኦፍሮድ መኪና እንደመሆኑ መጠን ሙሉ ለሙሉ መካኒካል ናቸው እንጂ ኤሌክትሪካል አይደሉም። ኤሌክትሪካል ከሆነ ኦፍሮድ ላይ የምትወጡበት ጊዜ አንዳንድ ጊዜ ቢበላሽባችሁ ኤሌክትሪካል ሲስተሙ እስኪሰራ ድረስ በሩ መክፈት ሊያስቸግራችሁ ይችላል። ለዛም ነው መካኒካል ያደረጉት። የመኪናው የኋላ ዲዛይን በምንመለከትበት ጊዜ መኪናው ዲዛይኑ ሙሉ ለሙሉ ከላንድሮቨር ዲፌንደር እና ከሜርሴዲስ ጂ ዋገን እንደመጣ እጅግ በጣም ግልጽ ነው። በተለይ ደግሞ የኋላ መብራቶቹን በምንመለከትበት ጊዜ መብራቶቹ ሙሉ ለሙሉ የጂ ዋገን ላይ የሚገኙት ጋር ተመሳሳይ ሲሆኑ እነዚህ መኪኖች ላይ ግን ትንሽ ለየት ያለው ነገር አይካር መኪኖች የሚታወቁበት ከኋላ አነስተኛ እቃ ማስቀመጫ አለች። ይቺም እቃ ማስቀመጫ ላይ አነስተኛ እቃዎቹን ከማስቀመጡ በተጨማሪ ከኋላው የመኪናውን የኋላ ካሜራ እናገኛለን። ከስሞረድ በመልበት ጊዜ ከስር ፓርክ ሴንሰሮችንም አብሮ የምናገኛቸው ሲሆን ኦፍሮድ ላይ በምንወጣበት ጊዜ ግን የፊተኛውንም የኋለኛውንም ባምፐር በቀላሉ በማንሳት መኪናው ሙሉ ለሙሉ ለኦፍሮድ ዝግጁ እንዲሆን ማድረግ እንችላለን። መኪኖች ሀገራችን ላይ ቢመጡ እንዴት ነው ከመሬት ያላቸው ከፍታ እያላችሁ ሊሆን ይችላል። መኪኖቹ ከመሬት ያላቸው ከፍታ በጣም ጥሩ የሚባል ከፍታ አላቸው። ይህም ከፍታቸው ከ200 ሚሊ ሜትር በላይ ሲሆን በተለይ ለከተማ ውስጥ መንገዶች ከዚህ በተጨማሪ ደግሞ ለኦፍሮድ መንገዶች ራሱ ጥሩ የሚባል ከፍታ ያላቸው ሲሆን በተለይ ደግሞ ከስር መከላከያ የተገጠመላቸው ስለሆነ ባትሪው ላይ ምንም አይነት ጉዳት አይደርስም። እነዚህ መኪኖች የተለያየ የከለር አማራጮች አሏቸው። እኔ በግሌ የተመቸኝ በሲልቨሩ እና እንደምትመለከቱ ደግሞ ይሄ ወደ አረንጓዴ ነገር የሚወስደው መኪናውን ወደ ወታደራዊ አይነት ቫይብ እንዲኖረው አድርጎታል። እነዚህ መኪኖች እኔ በግሌ በጣም የተመችኝ ነገራቸው ከዲዛይናቸው እንዲሁም ካላቸው ጉልበት በተጨማሪ የመኪኖቹ ዋጋቸው ነው። እነዚህ መኪኖች በቻይና ውስጥ እየተሸጡበት ያለው ዋጋ አሁን ሀገራችን ላይ ከምናገኛቸው የተለያዩ የቢዋይዲ እንዲሁም የሌሎች የተሽከርካሪዎች አንጻር ዝቅተኛ የሚባል ዋጋ እየተሸጡ የሚገኙ ናቸው። እነዚህ መኪኖች እየተሸጡበት ያለውን ዋጋ ከ300 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ከሚችለው ጀምሮ እስከ 500 ያለውን ወደ በኋላ ላይ በደንብ በታትነን የምናየው ይሆናል። እናንተ ግን ዋጋው ቀናሽ ሲባል ምን ያህል የሚሆን ይመስላችኋል? ሀሳብ አስተያየታችሁን እስኪ ኮመንት ላይ ጻፉልን። ወደ መኪናው ውስጠ ገዝታ በምንገባበት ጊዜ ደግሞ የመኪናው ውስጠ ገዝታ በጣም የሚያምር እና ለየት ያለ ዲዛይን ያላቸው ናቸው። የመኪናው ውስጠ ገዝታው በጣም የሚያምር ውስጠ ገዝታ ያለው ሲሆን አንዳንድ ዲዛይኖቹም በአለማችን ላይ እጅ በጣም ተወዳጅ የሆነ የሚገኘውን ሀመር ኤሌክትሪክ ሸርካሪ ከእሱ ጋር ተመሳሳይ እንዲሆን ለማድረግ ሞክረዋል። የመኪናው ውስጣዊ ገጽታው እንደነገርኳችሁ በጣም የሚያምር ዲዛይን ያለው ሲሆን ውስጣዊ ከለሩም እንደናንተ ምርጫ ማድረግ ችላላችሁ። የተሸካሪ ላይ የተገጠሙለት ወንበሮች በምናይበት ጊዜ ሙሉ ለሙሉ በሌዘር የተሸፈኑ ወንበሮች እዚህ መኪና ላይ የተገጠሙለት ሲሆን እነዚህን ወንበሮች አጀስት ማድረግ ከፈልጋችሁ ሙሉ ለሙሉ በኤሌክትሪካሊ አጀስት ማድረግ እችላላችሁ። ይህ ግን እንደ ትሪም ሌቭሉ ነው። እዚህ መኪና ላይ ግን አንድ ቅር ያለኝን ነገር ላሳያችሁ። እነዚህ መኪናዎች ላይ ምንም አይነት ድራይቨር ዲስፕሌ የላቸውም። ከፍተኞቹ ትሪም ሌቭል ላይ በሄድ አፕ ዲስፕሌይ የምታገኙ ሲሆን ሌሎች ሞዴሎች ላይ ደግሞ እንደምትመለከቱት ጌጥ ነገር ነው የሚሆነው። ጫፍ ላይ የሆነች በተን አለች። ይችን በተን ለመኪናውን ሄድ ላይት ወደ ላይ እንዲሁም ወደ ታች የምናደርግበት ለኦፍሮድ የምንጠቀምበት ፊቸሩ ነው። መኪና ላይ የተገጠመለት መሪ በምናይበት ጊዜ የተሽከርካሪ ላይ የተገጠመለት መሪ ሙሉ ለሙሉ በሌዘር የተሸፈነ ቢሆንም እላዩ ላይ ግን ሁለት የሚሽከረከሩ በተኖችን ነው የምናገኛቸው። እነዚህም በተኖች ኢንፎቴም ስክሪን ላይ የሚገኙትን የተለያዩ ፊቸሮችን መጠቀም የሚያስችሉን ቢሆንም ብዙ በፊት አይካድ 03 ላይ በአካል ተገኝተን ማይተናቸዋል ለመጠቀም ትንሽ ያስቸግራሉ። መመደን ይፈልጋሉ። የተሸርካሪ ላይ የተገጠመለት ኢንፎቴመንት ስክሪን በምናይበት ጊዜ ኢንፎቴመንት ስክሪኑ ከዚህ በፊት የምናውቀው አይካር 03 ላይ ከምናገኘ ጋር ተመሳሳይ የሆነ ነው። ይህም ስክሪን የተለያዩ ፊቸሮችን ማስጠቀም ይችላል። በሳይዙ 12 ኢንች የሆነው ይህ ስክሪን ፈጣን የሚባል ሪስፖንስ ያለው ሲሆን አጠቃቀም ቀላል ነው። እላዩ ላይ የአፕል ካርፕላይ አንድሮይድ አውቶ፣ ናቪጌሽን እንዲሁም የኤሲ መቆጣጠሪያዎችን በዚሁ ስክሪን መጠቀም ያስችለን ሲሆን ቋንቋውም በቻይንኛ ብቻ ሳይሆን ወደ እንግሊዝኛ መቀየር ይችላላል። እንደዚህ አይነቱ ነገር አንዳንድ ጊዜ ሙሉ ለሙሉ ለቻይና ብቻ ተብለው የተመረቱ መኪኖች ላይ እንደ ችግር ይታያል። ምክንያቱም መጠቀም የሚችሉት ቻይንኛ ብቻ ቋንቋ ይሆንና ለመቀየር አደጋች ይሆናል። አንዳንድ ጊዜ ሶፍትዌር እስከ መጫንም ሊያደርሰን ይችላል። ስለዚህ የትኛውንም መኪና በምገዙበት ጊዜ የቻይና መኪና ብቻ አይደለም፣ የፈረንሳይ እንዲሁም የሌሎች ሀገራት መኪኖችን በምገዙበት ጊዜ ቋንቋው ወደ እንግሊዝኛ መቀየር መቻሉን አረጋግጣችሁ ብገዙ ሌላ ጊዜ ከሚፈጠር መደነባበር ይገላግላቸዋል። ኢንፎቴንመንት ስክሪን ወረድ ምንል በት ጊዜ ራሱን ቻለ ኤሲ ቬንቶችን አገኛለን። ከሷ አጠገብ ደግሞ የተለያዩ በተኖች አሉ። እነዚህ በተኖች የኤሲ መቆጣጠሪያ ሲሆኑ፣ ሌላኛው ደግሞ የድራይቭ ሞድ መምረጫ ናቸው። እነዚህ መኪኖች ላይ የተለያዩ የድራይቭ ሞድ አማራጮች አሉ ሲሆን፣ የኦፍሮድ ብቻ ከሶስት በላይ የኦፍሮድ ድራይቭ ሞድ አማራጮች አሉ ሲሆን ከዛ በተጨማሪ ኮንፈርት፣ ስፖርት እና ኖርማል ደግሞ የሚባሉ የድራይቭ ሞድ አማራጮች እናገኛለን። ከሱ ወደታች በምንልበት ጊዜ ደግሞ ተጨማሪ የኤሲ መቆጣጠሪያ በተኖችን የምናገኝ ሲሆን የሀዛርድ መብራቱንም የምንቆጣጠሩ እዚሁ ላይ ነው። መኪኖች ላይ እንደ ሌሎቹ መኪኖች መሀል ላይ ተለቅ ያለ ሴንትራል ካውንስል የላቸው የተለያዩ በተኖች አሏቸው። እዚህ ጋር የምታገኙት ከአሽከርካሪው እጅ ማስደገፊያው ጋር አነስተኛ እቃ ማስቀመጫ ያለ ሲሆን እዚህ ላይም ዋርለስ ልቻርጅ ማድረጊያ እናገኛለን። ከሱ ወደታች ዝቅ በምንልበት ጊዜ ደግሞ ተጨማሪ ውሃ ማስቀመጫ ቦታዎችን የምናገኝ ሲሆን እጅግ በጣም ከፍተኞቹ ትሪምሌቪል ላይ በሚሆንበት ጊዜ የእቃ ማስቀመጫ ቦታዎቹ አንዳንዶቹ የማቀዝቀዝ አቅም እንዲኖራቸው የተደረጉ አሉ። ወደ መኪናው የኋላ ወንበሮች በምንሄድበት ጊዜ የመኪናው የኋላ ወንበሮች ሁለት ሰው መጫን የሚያችል ቦታ ያላቸው ሲሆን አይን ተሸከርካሪዎቹ ሌግሩም ላይ እንዲሁም ሄድሩም ላይ ያን ያህል ጠባብ የሚባሉ አይደሉም። በተለይ ሄድሩም በጣም ሰፋ ያለ ቦታ ያላቸው ሲሆን፣ ሌግሩም ላይ ግን ረጃጅም የሆኑ ሰዎችን ለማስቀመጥ ትንሽ ሊያስቸግር ይችላል። ተሽከርካሪ ላይ የምናገኘው የኋላ እቃ ማስቀመጫው ተለቅ ያለ እቃ ማስቀመጫ ያለው ሲሆን በሩ የሚከፈተው ደግሞ እንደነ ጄቱር ትራቨለር ወይ ደግሞ እንደ ላንድ ሮቨር ዲፌንደር ወደ ጎን የሚከፈት ነው። የኋላ እቃ ማስቀመጫው ጠበብ ካለባችሁ ተጨማሪ ቦታ ለማግኘት የኋላ ወንበሮችን በማወረድ ተጨማሪ ቦታ ማግኘት የሚችሉ ሲሆን ተጨማሪ እቃ ማስቀመጫ ቦታ ከፈለጋችሁ ደግሞ የመኪናው የኋላ እቃ መጫኛ በሩ ላይ ራሱ አነስተኛ እቃ ማስቀመጫ ቦታዎች አሉት። እነዚህ መኪናዎች ላይ የባትሪ ፓክ አይነታቸው ሶስት አይነት ያለ ሲሆን ባትሪውን ለመስራት የሚጠቀሙበት ማቴሪያል ደግሞ ሁለት የተለያየ ነው። የተሽከርካሪ ባለ 47 ኪሎዋት አወር ሊቲየም አይን ፎስፌት ባትሪ ያለው ሲሆን ይሄኛው 300 ኪሎ ሜትር መጓዝ ይችላል። ሁለተኛው የባትሪ አማራጭ ደግሞ ባለ 59 ኪሎዋት አወር ሊቲየም አይን ፎስፌት ባትሪ ሲሆን ይሄም ባንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ ያስችለዋል። ሌላኛው የባትሪ ፓክ ደግሞ ባለ 81.7 ኪሎዋት አወር ተርናሪ ሊቲየም ባትሪ ሲሆን ይሄ ደግሞ መኪናው በአንድ ጊዜ ቻርጅ 500 ኪሎ ሜትር መጓዝ ያስችለዋል። እነዚህ መኪኖች ላይ የባትሪ ሞተር አማራጮችም ሁለት አይነት አማራጮች ናቸው። ባለ ሲንግል ሞተር ሪዊል ድራይቭ እና ባለ ድዋል ሞተር ኦልዊል ድራይቭ ሲሆኑ ባለ ሲንግል ሞተር የሆነው 136 የፈረስ ጉልበት ማመንጨት የሚችል ሲሆን ከ0 100 ኪሎ ሜትርም በ5 ሰከንድ ውስጥ መድረስ ይችላል። ሌላኛው የባትሪ አማራጭ ደግሞ ባለ ድዋል ሞተር የሚባለው ሲሆን ይህም 211 የፈረስ ጉልበት ማመንጨት ይችላል። የዚህም ከ0 100 ለመድረስ በ3.5 ሰከንድ ውስጥ መድረስ የሚችል አቅም አለው። እነዚህ መኪኖችም እንዳሳየኋችሁ በተለያየ ባትሪ ፓክ አማራጮች ለገበያ የቀረቡ ስለሆነ ዋጋቸውም ልዩነት አላቸው። ዝቅተኛ የምንለው በአንድ ጊዜ ቻርጅ 300 ኪሎ ሜትር መጓዝ የሚችለው ከ13000 የአሜሪካን ዶላር ጀምሮ ለገበያ የቀረበ ሲሆን ጣይ የምናገኛቸው ትሪም ሌቪሎች ደግሞ 14000 እና 15000 የአሜሪካን ዶላር ለገበያ ያቀርበዋል። ለዛሬ ሬጀላችሁ የቀረብ መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።